እግዚአብሔር ቤት ገባች። ከዛ በቁሱሉ ተነሽና ስራስሪ አለቻት። እንዴት አርጌ ሰራለሁ ደግሞ የፈሰሰ ነው ቁጥሉ ቁጥሩ ቁስሉ ያቃጠለኝ ነው ስትል ከዛ በቃ አለቀሰችና ሐኪም ቤት ወሰዳት። ጉሉ በጣም ታማለች ብሎ ሐኪም ቤቱ ቡልኮስ አደረጓት። ቡልኮሱ ሳትጨርስ አስናቅላሉ ሐኪም ሲጮ አለ ምን አገባቸው እናንተ ነው ያመጣቸው ብላን ይዛ ሄደች ወደ ከዛ በቃ ለች የሰራው አይደለም ብል ስትል፣ ቢሮ ክኒን የተሰጣት መድኃኒት ክኒኑን አቡብ ሁሉን ነገር ለቅማ ወስዳ ወደ ቢሮ መለሰች። ቢሮዎች ደግሞ አመጥቶ ልጆች ላይ ጨመሯት። ከዛ ቁስሉ አቃጥሎ ሲያሳብዳት ወደቀች። አለ የወደቀች ደግሞ አለ ቤደ ሁለቱን ልክልሻለሁ አለ ወርቃ ያለቀሰች ነበረ። ከዛ

የሎኬሽኑ ምን ዋኔ ጋለ ከሪያድ አልቃሲም ነው መክተብ ውስጥ ነው ያለችው። ሴትዮ አሳፍሮ ብላ ወደ መታ ወረወረች። ግኒኔ ራሱ የገዘች ወስዳ ከእጇ መታ በነሱ ወረወረች። እነሱ ደግሞ አሳፍሯትም ልጅቷ ወደቀች። ሐኪም ቤት አልወሰዷትም ጥሩ ምግብ ራሱ ደና ምግብ አልሰጧትም። በይኸው በፋሻ ተከሌላ ነው ተቃጠለች። ያቃጥላታል ይሳቱ ይለበልባታል ምንም መድኃኒት ያገኘች አይደለማ ስሉ እየለበለባት ነው። እዛ ላይ ደግሞ ምን እናድርግ ነው የሚሉት መቶ ልጆች በርደብድቦ ወ ብለው ነው የመጡት። ለምን መጀመሪያ ስትመጣ አታልቅስም? ለምን አልተናገረችም? ልጅቷ አፋታውቅም። ለምን አልተናገረችም? በዛን ሰዓት ሴትዮዋ ስታመጣ ቁስሏን ያዩን እሷ ተናግራለች ብላ ምንም ራሷን አልተናገረችም መሰለኝ የምን ኤምባሲ ኤምባሲ ኤምባሲ ብትደርስማ ጥሩ ነ ኤምባሲ አደለች። ቤት ማክተም ነው እንደዚህ አውሬ የሆነ ከሪያድ ከአልቀሲም ቡሬዳ ነው የሚባለው። ቡሬዳ የሚባል ሀገር ነው። ቡሬዳ መክተቡ ቡሬዳ ነው። ቡሬዳ ነው የሚገኝ ከሪያድ ወደዛ አልቀሲም ነው አልቀሲም ውስጥ ሆነው ቡሬዳ ይባላል። እኔ ደግሞ ራሴን ይሞላል። ሰላም ሰላም፣ ውድና የተከበራችሁ የአዜት ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? ዛሬ መግቢያ ላይ እንዳያችሁት በጣም በሚያሳዝን ሁኔታ ነው የመጣሁት። ሁላችሁም የእርዳታ ጥሪ ነው ይሄ። ሁላችሁም ሼር ላይክ እያደረጋችሁ ቤተሰብ ወደ ሚመለከተው አካል እናድርስ ማለት ነው። እህቶቻችን እየተሰቃዩ ነው ያሉት በሳውዲ አረቢያ፣ ሳውዲ አረቢያ ሪያድ አልገሲም አካባቢ ማለት ነው። እዛ ጉሬዳ የሚባል ቦታ መክተብ ላይ ማለት ነው። በጣም እየተሰቃዩ ነው ያሉት ማለት ነው። እቺ የምታዩት ልጅ ማለት ነው መዳም ቤት እንትን ይፈነዳባታል። ጋዝ ፈንድቶ እግሯ እጇን ያቃጥላታል። ከዛም ካቃጠላት በኋላ ያው መግቢያ ላይ አሰምቻችኋለሁ መልእክቱን እንዳለ ንግሪያቸዋለሁ እንግዲህ እሳቱ ከአቃጠላት በኋላ ጋዙ ፈንድቶ እግሯና እጇ እንዳያችሁ ታሽጓል። ትቃጠላለች። ከዛም መዳሙ ሐኪም ቤት ትወስዳታለች። ሐኪም ቤት ከወሰደቻት በኋላ መድኃኒት ይሰጧታል። ብልኮስ ያደርጋሉ። ከዛን ብልኮሱን ንቅልቅል ታደርግና መድኃኒቱን ትሰበስብና ዶክተሮቹ እየጮሁ ማለት ነው አውጥታ ትወስዳታለች። ወዴት? ወደ ቤቷ ብልኮሱን ሳጨርስ ማለት ነው የሚገርመው ከዛ ወደ ቤቷ ትውስዳትና ስራ ተነሽ ና ስሪ ትላታለች። ልጅቷ እየታመመች ማለት ነው መቆም አችልም። እግሯ እንዳለ እጇ በጋዝ ፈንድቶ ተቃጥሏል። እንዳያችሁ ታሽጎ ነው ያለ። ከዛን ተነስተች ስራ ስሪ ስትል እንዴት አድርጌ ነው ምሰራ ብላ ልጅቷ መቆምም አችልም። እግሯ ያስቆማትም እያመማት ነው። ቁስሉም በጣም ነው የምታሳዝነው። ከዛን አልሰራም ስትል ጊዜ እነይ በይትልና ልቅም ቅም ታደርግና ማለት ነው ወደኋላ የምትመጡ ሰዎች መጀመሪያ ላይ ስሙት ማለት ነው እና ሁላችሁም በእግዚአብሔር ስም ሼር አድርጉ። ለብሬክስ አበሻዊ እንዲሁም ለትላልቅ ፎር እንትኖች ማለት ነው ሚዲያዎች እንዲደርስልን ና ልጆቹ እንዲረዱ እናድርግ ማለት ነው። ያለውን ነገር ሁሉ በዝርዝር አስገባላችኋለውኝ ማለት ነው። እና ከዛ ልጅቷ ምንድን ነው የምታደርገው ማለት ነው? ያችኝ ሴትዮዋ መዳማ ወስዳ ትጥላታለች፣ መክተብ ለምን ስራ ሰሪም ብላ እያመማት ማለት ነው ከዛም ስትጥላት ለመክተብ፣ መክተቦች ደግሞ የሚያደርጉትን ነገር በጣም በሚያሳዝን ሁኔታ እና በሚያሳፍር ሁኔታ መክተብ ደግሞ ይኸው ሲሚንቶ ላይ ተኝታ እያለቀሰች ነው የምትበላው የለም፣ ምን የለም፣ እንደዚህ መሬት ላይ ወድቃ ነው ያለችው። የት ነው ይሄ? ሪያድ ሳውዲ አረቢያ ሪያድ አልገሲም የደረሰኝ መረጃ ማለት ነው። እና በጣም ነው የሚያሳዝን ነው፣ የምሬ ነው ምላችሁ ከዛው ያለ ሰው ነው ሁሉ ነገር አለኝ ብላለች። መረጃው ማለት ነው። ይሄው አስገባላችሁ ድምጽ ጨምሬ እስኪ፣ ያለው አዘቢ እንደኔ እናት ቢሮ፣ የኔም የኔ ዘመድ ያለኝበት ቦታ ነው ቢሮ። አሁን ትኩስ ነው፣ የዛሬ ነው የተደረገ። ልጅቷ መዳም ቤት ተካትላ ጋስ ፈንድቶ ተቃጠለች። ከዛ ሐኪም ቤት ወስጫ አሽጋ አመጣች። አንድ ቡልኮ አሽጋ ይዛ ቤት ገባች። ከዛ በቁስሉ ተነ ናስራስሪ ያለቻት እንዴት አርጌ ሰራለው ደሙ የፈሰሴኖ ቁስሉ እያቃጠለኝ ነው ስትን ከዛ በቃ አለቀሰችና ሐኪም ቤት ሐኪም ቤቱ ቡልኮስ አደረጓት። ቡልኮሱ ሳትጨርስ አስናቅላ አሉ ሐኪም ሲጮ ያሉ ምን አገባቸው እናንተ ነው ያመጣቸው ብላ ይዛ ሂደች ወደ ቤት። ከዛ በቃሌችዬ የሰራው አይደለም ብል ስትል ቢሮ ኪኒን የተሰጣት መድኃኒት ክኒኑን ቡብሉ ገር ለቅማ ወስዳ ወደ ቢሮ መለስች። ቢሮች ደግሞ አመቶ ልጆች ላይ ጨመሯት። ከዛ ቁስሉ አቃጥሎ ሲያሳብዳት ወደቀች፣ አለ የወደቀች ደግሞ አለ ሁለት ሁለቱም ልክልሻሉ። ወርቃ ያለቀሰች ነበረ። ከዛ ወደቀችና ስትቃጠል መጥቶ ልጆቹ በር መጥቶ ጮጮጮጮጮ። ከዛ በር ሲከፍት መጥቶ አዩና ይቃማ የላትን ምንም ማድረግ አንችለም፣ የሰው ልጅ ሞታል። እንሱ አመጥቶ በእንደዚህ በሰው ሕይወት የሚጫወቱ በእናት ምግብ ከፈለጉ ስራ ካልሰራችሁ ምግብ አትባሉም ብሎ ልጆቹ የወር መስራት አለባችሁ ብሎ ልጆቹ በቃ ሰርተን ሰርተን ገንዘብ ያገኘን አደለም ወደ ሀገራችን የመለሳችሁ አደለም አንሰራም ብሎ እንቢ ሲሉ፣ ምግብ አትባሉም ዋይፋይ ማታገኙም ብሎ ሚዲያ መውጣት አለባቸው። ሎክሽን ናቸው ምናቸው ኔታ ሊራቅ ማስረጃ አይደለ ቤተሰብ እንግዲህ ሁሉ ነገር ማስረጃ አለ። የእሷም ዘመዷም እዛ ውስጥ ነው ያለችው። የኢትዮጵያ ኤምባሲዎችና ማለት ነው የሚሰሩት ስራ እንዲህ ነው። በእህቶቻችን በወገኖቻችን ላይ ያመጡና በደላላ በቢሮ ይሉ እና በሕጋዊ አምጥተው በሳውዲ ብትሉ፣ ይሄ ነገር የተፈጸመው በሳውዲ ነው ሪያድ ነው እና በዱባይ ብትሉ እህቶቻችንን እያሰቃዩ ነው። ስለዚህ ቶሎ አሁኑኑ ለእነንትና አድርሱልን ማለት ነው። ሼር እያደረጋችሁ ሁላችሁም ሼር እያደረጋችሁ ለዝች ልጅ እንድረስላት። መክተም ነው መክተም ነው አዜ ብዬ መክተብ ከእነዚህ ጠለባ ኢትዮጵያ የሚያመጡ ሰዎች ናቸው። የሎክሽኑ ምን ዋኔ ጋለ ከሪያድ አልቀሲም ነው መክተብ ውስጥ ነው ያለችው ሴትዮ። አሳፍሮ ብላ ወድ መታ ወረወረች። ግን እራሱ የገዘች ወስዳ ከእጇ መታ በነሱ ወረወረች። እነሱ ደግሞ አሳፍሯትም ልጅቷ ወደቀች። ሐኪም ቤት አልወሰዷትም ጥሩ ምግብ ራሱ ደህና ምግብ አልሰጧትም። በይው በፋሻ ተቀልላ ነው ተቃጠለች። ልጅ ያቃጥላታል፣ ይሳቱ ይለበልባታል። ምንም መድኃኒት ያገኘች አይደለማ ስሉ እየለበለባት ነው። እዛ ላይ ደግሞ ምን እናድርግ ነው የሚሉት መቶ ልጆች በርዳብድ ቦይ ው ብለው ነው መ የመጡት። ለምን መጀመሪያ ስትመጣ አታልቅስም? ለምን አልተናገረችም ልጅቷ አፋታክም? ለምን አልተናገረችም? መዛን ሰዓት ሴትዮ ስታመጣ መድ ቁሱላን ያዩ እሷ እሷ ተናግራለች ብላ ምንም ራሷን አልተናገረች መሰለኝ። የምን ኤምባሲ ኤምባሲ ኤምባሲ ብትደርስማ ጥሩ ነዋ። ኤምባሲ አደለች ቤብት መክተም ነው። እንደዚህ አውሬ የሆነ ከሪያድ ከአልቃሲም ቡሬዳ ነው የሚባለው። ቡሬዳ የሚባል ሀገር ነው። ቡሬዳ መክተቡ ቡሬዳ ነው። ቡሬዳ ነው የሚገኝ ከሪያድ ወደ እዛ አልቃሲም ነው። አልቃሲም ውስጥ ሆኖ ጉሬዳ ይባላል ሀገርየው ማለት ነው። የመክተቡ ቦታ ጉሬዳ ነው ቢባለው እኔ ደግሞ የራሴ ኔ ሞ ላይ ያቃጠልኩ ለምን የኔ ዘመል ይሳ እንግዲህ በጣም ያሳዝናል ወገኖቼ። እንደዚህ ነው፣ እህቶቻችን መክተብ ውስጥ እንደዚህ እየተቃጠሉ ነው ያሉት። በሪያድ መክተብ ጉሬዳ የሚባል ቦታ አሁን ስሙምታችኋል የልጅቷን ድምጽ ማለት ነው። ይሄ ዛሬ ነው እንደዚህ የሆነው ማለት ነው። ልጅቷን በእሳት ተቃጥላ እንደዚህ ሁና ወስዳ ወርውራት። እንግዲህ ያለቀሰች ነው ያ ረቢ ያለች ያለቀሰች ነው። ቋንቋ መታቅም ኦሮምኛ ብቻ ነች ልጅ የምታወራው አረብኛ መታቅም አዲስ ናት። በጣም ነው የምታሳዘን እንግዲህ ወደቀች። እንደገና ቢሮዎች ደግሞ ወደ ሀገርም አያሳፍሯቸውም ልጆቹን፣ ወይ ሀገር አያሳፍሩም እየሄዳችሁ ቀን ስራ ስሩ እያሉ ቀን ስራ እያሰሩ ብሩን ቢሮዎች ናቸው የሚቀበሉት። ሂዳችሁ ስራ ካልሰራችሁ ቀን ስራ ማለት ነው ሂዳችሁ ካልሰራችሁ ምግብ አትበሉም ብለው ምግብ ከለከሏቸው። አንዷ ልጅ አሁን ምግብ ተከልክላለች ዛሬ ስራ ሂዳ ስላልመጣች። ብዙ መረጃ አለ እዚህ ማለት ነው እኔ ጋ። ስለዚህ ለሚከተለው አቅርቡልኝ ቁጥሩን የፈለገ በውስጥ በኩል ይምጣና ትክክለኛ ሰው ማለት ነው። የልጅቷን ቁጥር የዝችን አሁን ኢንፎርሜሽኑን ለእኔ የሰጠችውን ልጅ ቁጥሯን ሰጣችኋለሁ። ሎኬሽኑ አለኝ ሁሉ ነገር ቁጥራቸው ሁሉ ነገር አለ ብላለች። እሷም ትነግራችኋለች ማለት ነው። በጣም ነው የሚያሳዝነው። ወገኖቻችን እያለቁ ነው ያሉት። ወይ ወደ ሀገር አያሳፍሯቸውም ወይ ደግሞ እዚህ ራሱ ስራ አያስገቧቸውም። መዳም አምጥታ አልተስማማውም ብላ ስትመልሳቸው እነሱ ቀን ስራ እያሰሩ ብሩን ቢሮ እየወሰደ ነው። ይሄን መንግስት አያውቅም። የሚበሉት ማናቸው ሳውዲ ውስጥ ያሉት ሰዎች ናቸው። የኢትዮጵያ መክተቦች ናቸው እንደዚህ የሚያደርጉት። በጣም ያሳዝናል። ውነት ለሚከተለው ሰው ይሄን ነገር አድርሱልን እባካችሁ። ሁላችሁም ሼር እያደረጋችሁ ለእህቶቻችን እንድረስላቸው። ያም አል በጣም ከባድ ነው እየተደረገ ያለው ነገር ማለት ነው።